እና ውሸት ነው። እና ይህ ሀክ አረጋለው ምናምን ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው። እና ስታርን ለመጠም ዘጠኝ ሺ ሁለት መቶ ብር ነበር ሰውን ቻርጅ የሚያደርገው። እና ዲሽ ሰራተኛ ነው እንጂ እንትን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራ ራስን መደበቅ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን፣ ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር አስር ቀን አሜሪካ፣ ሀያ ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስት እና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው። እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። ሀያ አራት ሺህ ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። ሀያ አራት ሺህ ነው ደሞዜ፣ ሀያ አራት ሺህ ዩሮ ነው ደሞዜ አይደለም። በሚሊዮኖች እርዳታ ረዳለው ይላል፣ ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንክ ዩ ቀጥል፣ እሺ። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ ያቅ እና ይሄ ሰው ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው ተጠቅሞ አያቅም። የራሱን ፎቶ ማለት ነው፣ ሁሌ የእኔን ፎቶ ነበር ሲጠቀም የነበረው። ከመጀመሪያውም ጀምሮ ማን እንደሆነ አላቅም። ያ እያረጋችሁ ኮፒ ሊንክ እያረጋችሁ እንዲህ እንዲህ እያደረገኝ ነው እና እንደዛ ነው ማለት ነው ልጁ ተጠቅሞ አያቅም፣ ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የአስራ ስድስት የአስራ ሰባት ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታሰሬ የነበረ ምናምን ምናም ብሎ አውርቶ ነበር ብር እንድልክለት። ሀምሳ ዶላር አላክልኝ ምናምን ብሎኝ ነበር። ኢቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም፣ ላይክ እልም ያለው ውሸታም እና የራሱን ፒክቸር ተጠቅሞ አያውቅም፣ ለጥፎም አያውቅም፣ ብርም የለውም። እና የሚኖርበትም አድራሻ አለኝ። ብዙ ሰውዬ እየጠየቀኝ ነበር እና ይኖርበትን ማድራሻ የሚፈልግ ሰው ካለ ኢንቦክስ አርጉልኝ፣ ወይም እዚህ ላይ መናገር ይችላለሁ። በእኔም ዋትሳፕ ላይ ላክልኝ። ለምን ሁለት ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላክልኝ ብለውኛል። እልክላቸዋለሁ። በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው፣ ሁለት ሰዎች ደውለዋል። ሪም ትልክልኛል ቁጥራቸው እንዲ፣ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኝና ፎርዋርድ አደርገ ማሪድ የሚባለው አሁን ራሱ እየኮመት አይቼዋለሁ ማሪ ይሄው መኒጋን የሰጠሽ በጣም ጥሩ። በቃ ይሁን ያሪ ያሪ ደግሞ ጥርት ልክልኛል፣ ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ እና ደግሞ አንዷ ሴት ናት። ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችኝ ይኖራል። በጣም ጥሩ የሀያ አራት ሺህ ዩሮ ደሞዝተኛ እንዴት ነው ሀምሳ ዶላር የሚለምነው? አንደኛ፣ ሁለተኛ፣ ከስዊቲ ስዊቲ ነሽ። እህትሽ ጀርመን ያለችው ርቦኛል ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ ሀምሳ ዩሮ የለመናት ከአንቺ እህት ነው። ቲና ናት ምናምን ከምትባለው ነው ቲና ትናንት ከነበረ ኦኬ። ከእሷ እህት ትርሲት፣ ትርሲት፣ ትርሲት ከትርሲት እህት ነው የለመናት ሀምሳ ዩሮ እና ወይኔ የህቴ ፍቅረኛ ርቦታል ብላ ሀምሳ ዩሮን ሰታ ግን እሱ የምትናገር አልመሰለውም ነበር ለህቱ ለህቱ ለህቷ ለገዛ ህቷ የምትናገር አልመሰለውም ነበር። ሀምሳ ዩሮን ከሰጠችው በኋላ ተናገረች። ኢማጅን የሀያ አራት ሺ ዩሮ ደሞዝተኛ ሆኖ እራበውና እና ሀምሳ ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው ኢማጅን። ማቻ ያረገል ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ እሺ ቶማስ ማን ነው? ቶማስ ማን ነው? ማርቆ ስላለው ብዬ። ቶማስ ጉድ ጉድ ጉድ። ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው? አፌ ላይ ያለው እሺ። አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል። እሺ። እና ደግሞ ዱባይ ላይ ደግሞ ኬዝ አለበት። ፖሊስ እንትን ብለን ነበር። አሁን ባለፈው አንተ ምን አርገሃል ምናምን ብለሽ ነበር። እና ከሰሜን አትጥራ ስላለችኝ ስሞ መጥራት አልፈልግም። ዱባይ የምትነው ልጅ እና መድሃኒት የጠጣችኋለች መድሃኒት ጠጥታ ሄዳነችው እና ሆስፒታል ነበረች የዛን ጊዜ ሆ በጣም ይህንን ነገሩን ሲሬስ አርጌ መውሰድ የጀመርኩት ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሁና ነበርና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስረተን ነበረ ግን ያው ፈርዘር አለ ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ፣ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ፣ አይ ዶንት ኖ ይሄ የግለሰብ ጉዳይ ነው። በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይክ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት አሁን ጨንቃት ነው ለፖሊስ ሪፖርት ያደረገች። እነሱም እንደዛ ብለው ነው የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም አል ምንድን ነው የሚባለው ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ነበረ ለመጀመሪያ ጊዜ ማርቆስ በአንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አሉ፣ አሞራው ምናምን፣ ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ አወቅከው መቼ ነው? ቤትኛ ስ- ሁለት ሺህ አስራ ስድስት ወይ ሁለት ሺህ አስራ ሰባት ላይ ነው። እሺ፣ በኢትዮጵያ አቆጣጠር ነው? በፈረንጅ በፈረንጅ አቆጣጠር። በፈረንጅ ሁለት ሺህ አስራ ሰባት ማለት እኮ አሁን ሁለት ሺህ ሃያ አምስት ነን። ብዙ አመት ነው አዎ ብዙ አመት አያለውና ላይክ አንዳንዴ ቆይ ልጨርስልሽና እንደዛ ነው ላይክ አካውንት በኔ ፒክቸር አድርጎ ሲናገር የነበረው እና ኢቭን አሁን ለምሳሌ ሌላ ሴቶች ምናምን ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቭን ፋይል እኔ ሌለኝ ምክንያቱም የቆየ በጣም የቆየ ስለሆነ እና ኦልሞስት የስምንት አመት የዘጠኝ አመት ትንሽ እህት ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ ስድስት ሰባት አመቷ ሊሆናት ነው። እና ይሄን ያህል ነው ላይ ሰውዬው በጣም እንትን ብሏል ላይ አረ ነው። እና እንደዛ ነው ሰውዬው የስድስት አመት የሰባት አመት እንትን ብሏል። እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ። አስራ ስምንት አስራ ዘጠኝ ሀያ ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነገርኝ ድረስ ማለት ነው ግን ሁል ጊዜም ሴቶችን እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ የለጥፍና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራሉ እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናግራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር አሁን ግን ደግመኔ ሰው ስም አንጠራም ትናንትና ማን ነው ዱባይ ያለችዋ መድኃኒት የጠጣችኋለች። ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠከው። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ የኔ ፎቶ ይጠቀሙ እና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። ላ የተወሰኑ ልጆች እንደዚህ ያደረጉ ነበረ፣ ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ። እና እንደዛ እንትን አለ እና በቃ ሰውየው እኔ እኔና እሱን በቃ ላይ አንድ ነው አርጎ የሚያምነው ማለት ነው። ሁሉ ጊዜ እንዴት ነው ልበልሽ? በቃ ራሱን እኔና አርጎ ነው የሚያምነው በስተክል እና ተመሳሳይ እንዳላልኩሽ ትናንትና ራሱ ተመሳሳይ እንትን አለ። ንቅሳት አለ እኮ እዚ ላይ የአንተ አይነት ንቅሳት ተነቅሷል። አንደኛ የአንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆ ታሪክህን ጠይቆሃል። ተግባብታችኋል። ቁጥርህን ሰተከው አውርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት ሁለት ሺህ አስራ ስድስት ላይ እንዳልኩሽ ማለት ነው እኔ የመጣሁት ወደ አሜሪካ፣ ወደዚያ ሁለት ሺህ አስራ ስድስት አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሀይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም፣ አበሻ ምናምን አልነበረም። እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር እንትን የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ላይክ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ማዘርህ እንዴነች ምናምን ምናም ስለቤተሰብ በጣም ጂኑዊኒ ላይክ እንዴ ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ምናም ብዬ ነግረዋለሁ ማለት ነው፣ ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም፣ ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለእኔ ማለት ነው ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላቅም። የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላቅም። እንትን ምንም ብሎክ ያስደረጋቸዋል። ዋትሳፕ ላይም እኔን እንዳያገኙ ማለት ነው ብሎክ ያስደረጋቸዋል። ሳምሃው አሮ ነው ሀው እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው። ሰው እነሱን እንዳያገኝ ሜይ ቢ በእነሱ ኢሜላቸውን እና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርገው ብሎክ የሚያደ